ምን? አሁን የተከደነ ጀሪካ ይከፍታል? ውሃ የያዘ ምን እናወቅነው? አላየነውም። የገና እየተዋወቅን ለምንድን ነው እውነት እንቅጭ እንቅጫና አውርተን እንለም? አይችልም። ሀብቴ እኔ ገና ነኝ ሽጉናው ብቻ ግን ያናግራል። ኮሜንቶቹ በስመ አብ። አዎ ከእኔ ጋ በተለይ ፈታ ነው የሚያደርጉት ስድባቸውን፣ ምናቸው እችለዋለሁ

ልበለው ብሏል ያዘውዬ፣ ልበለው። ዘመድ ናችሁ ሆይ አው ቦርጭ ቦርጭ እያወጣችሁ ነው ሁለታችንም። አሁንም ቦርጭ የለኝም እኔ እኮ አርግዬ ነው። ይሄ የምሽቱ የሚለው ልጅ ሚስጥረኛዬ ነው። የምኑ የሚስጥረኛዬ? ምሽቱ የሚለው ፕሮፋይሉ አይ አይ

ከዛም በኋላ የቃ ልጅ በቃ ተክላ ተክላ ነው የምትውለት። እዚህ እንዲህ ነው ክድን ነው ደግሞ አፕሪል ሀያ ሆኗል። እሑድ ቀን እሑድ ቀን አድርግ ብለው እሑድ ቀን ሆኗል። ቀን አደርግ እውነቴን ነው ውዴ፣ እውነቴን ነው እንደ እኔ ቆንጆ ልጅ መሆን አለበት።

አብረር ያለ ጎመድ ያለ ወንድ መደርመሻ፣ መደርመሻ ወንድ ወንድ ጀም ወልዶ እንጂ ሴታ ሴት ምናምን ስንጥቅ ሴት ምናምን፣ አንቺ መደርመሻ እንድ ስንጥቅ ማለት ምን ማረፊ ስሪከርድ ምን አገባኝ ነኝ? ክርስትና ነኝ ነኝ ምናሰው ማነሳው በቃ ፈታ በሉ ልክ እንደኔ። አንተ ሚስጥረኛ የስ የቢቸና የቢቸና ወንድ ታገቢ ያለሽ ከቴምያ ሰፈር የልል ወደዛ እኔ ሳገባ ማለት ነው። ፊት ለፊት ቤቱ ፊት ለፊት ና ቡና ስትወቅጣ እናቱ መስማት አለብኝ። እንጂ ከሩቅ አገር እንዳታገቡ ምክንያቱም እኔ ወን እንደተኛው እንደተኘው እሱ ደግሞ እንዳስረግዞ ይመጣል። ስለዚህ ከሰፈራችሁ ልጅ አግቡ። እኔ ወልጅ እንደተኛው ምን እናቴ ጋር ሄድኩ ብሎ እሱ ስራውን ሰርቶ ይመጣል። እኔ ልጅ መሆን አለበት፣ ሰው የአገሩ ልጅ ማግባት አለበት። ስጋት ከሌለብሽ ማግባት ትችያለሽ። ስጋት ስላለብኝ እየረገጥኩ የእኔ ቲጂ ልብስ ጋይስ እሺ ፍቅር ሀገር አለው ብላችሁ ታስባላችሁ? እስቲ ኮመንት ላይ ንገሩኝ። ፍቅር ሀገር አለው ፍቅር ሀገር አለው። ጓደኛሽ በእርጋታ ትበልጠሻለ። ማን ነው ጓደኛሽ? እኔ ነው አንቺ፣ እኔ ነኝ አንቺን እያሉ ነው። ወዩ እዚ አታለቅልቁ። ሽንታ ሙላ ትጂ ሹት ባት ያም ባይ ሲያምር ለማለት ነው እንግዲህ። ገጠም ገጠም አድርገሽ አንብቢላት። የለውም ትጂዬ እኮ ፍቅረ ሀገር የለውም አይደለ? አብዱ ቀሚስ ልበሽ በእኔ እያለሽ ነው። ቀሚስ ልበሽ እሺ ግዛልኝ እለብሳለሁ። ወንድም አለም አሁንም እኮ ቀሚስ ነው የለበስኩት አጭር ቀሚስ ነው እንጂ። አለው የለውም። ፍቅረ ሀገር አለው የምትሉ አንድ አንድ ቁጥርን ጻፉ። የለውም የምትሉ ሁለት ሁለት ቁጥርን ጻፉ ጻፉ። ናኒ ሰላም። እህት አለም እንዴት ነሽ? ትጂ እስኮ እንዳንቺ ጋር ቢያት እኔ እኮ አሁን እኮ ወንድም አለም 40 ዓመት እኮ ሊሞላኝ ነው። በእሷ ዘመን እኮ እኔ እንዲህ እንዲህ እንዲህ እንዲህ ነበር የሚያደርገኝ ፍቅራ ጀመረ። እኔ ሰው አይመክረኝም ፈጣሪና እኔ ብቻ። ፍቅር ሀገር አለው የሚለው ሰው ነው ይወላ አና ኦ የለውም የሚለው ነው። የለውም እኮ ብዬ ነው። እኔ እኮ 40 ዓመቴ ነው ጋይስ፣ እድሜ መክሮኝ ዘክሮኝ ብዙ መከራ እንደ ቂቤ እንደ ወርቅ ተነጥሬ ተነጥሬ ተነጥሬ እዚህ የደረስኩኝ። እሷ ደግሞ ገና ፍልፍል ተነጥሬ ደስ ይላል። እ ደግሞ ያቱተመልጋ ማለት እኮ የሆነ ወርቅ ተፈትሞ አይደለ? እዚህ የሚደርሰው እሷ ደግሞ ገና ፈልፈል ናት። እንደምታውቀው እኔ ሲጀመር ማርያምን፣ ሰው ሲነክረኝ ሲመክረኝ ይብስብኛል ይብስብኛል። ሰው መኩረ በተለይ ሴቶች አፍር በላሽ። እሷ ፈልፈል ፈልፈል ማለት ገና ጮርቃ ማለት ነው። ጮርቃ ታውቃላችሁ? ያላፈራ እሸት እንደዛ በሉት። ስለዚህ እድሜ እስኪ መክራት ድረስ ራሷ ትመከር። እኔ ምን ቤት ነኝ ምን አገባኝ እኮ። ኦፍ ኮርስ ትጂ ነገረኛ ትመስላለች። እስቲ ንገሪያቸው። ነገረኛ ነኝ ከደረሳችሁብኝ። አዎ እንዲህ ናቸው እኮ የሚፈለፍሉ። በቃ የበላይ አሁን ምሳ ምንድን የበላይ እስኪ ተናገሩ። እዚች ውስጥ የገባች እኮ አትቀራችሁም። ኧረ ኧረ ኧረ ኧረ በስማ አስረሽ፣ ግረፊያት። ኧረ ኑሮይ ግረፋት እንጂ ምን አገባኝ እኔ ዋ

ያቦ ኧረ ገንፎ? በቤታችን ማይዘርጋ ምን ገንፎ? ኧረ ፍርፍር፣ ሩዝ አይደለም፣ ሽሮ አይደለም። ላ ሩዝ ማንሰርቶ ሰርቶ ነው ደግሞ እዚህ አተክልት ኧረ አያውቁትም። ታይው አያውቁትም። በርበሬ በርበሬ በርበሬ ሁበለው። ይቺ ደግሞ የሀገራችንን የማይጎጃ እንደው ምን